ክብር ለእግዚአብሔር ይሁን። የሆነ እንድነግር ከዚህ ከሁለት ዓመት በፊት አረብ ሀገር ነበርኩኝ። ያኔ ነው የአንተ ቻናል ማከታተል ጀመርኩት። አረብ ሀገር ሆነሽ እና ወደ ስምንት ዓመት እና ጮጋራ በሽታና ማይፀን ይታመም ነበረ። እና ሳርጀር ሁሉ ማይፀንም ሳርጀር ያሉ። ጮጋራሽ ወደ ካንሰር ነው የሚቀየሩት አሉ። ጮጋራሽ ወደ ካንሰር ይቀየራል። እና ሳርጀር እንድሰራ አሉ። እዛው ማለት ነው? አረብ ሀገር። የት ሀገር? አረብ ሀገር። ሊቢያ። ሊቢያ? ከሊቢያ ነው የመጣሽው። አጨብጭውላት ድንሽ መምጣት እና በጣም ተስፋ ውስጥ ተስፋ ቆርጬ በቃ ማታ ጧት ሳኙ ሆስፒታል እንዲገባ ሲል ማታ፣ በላይፍ እያገለገልክ ነበር፣ በውሃ እየጸለቅክ ነበር። በድንገት ነው የከፈትኩት ቀጥታ ስርጭት። አዎ፣ በድንገት ነው ቻናሉ የከፈልኩት። ከዛ እየጸለቅክ ነበር በውሃ ላይ ከዛ በውሃ ውሃ አንስቼ ጸለቅኩ ካንተ ጋር ውሃ ጠጣው። ሳኙ ሆስፒታል ገቦ በቃ ሁሉ ነገር ጨረሽ ማለት ነው። ከዛ ከሳርጀሪ በፊት ግን ምርመራ ማደረግ አለብች አሉ። እና እንደገና ምርመራ ተደረግኩት። አዩ ወደ አራት ዶክተሮቹ ደጋጋሚ አዩ። እና ኖርማል ተፈወስኩ ማለት ነው ለጌታ ለኢየሱስ ይችላል ጌታ። አሜን። እሺ፣ ቀኝ እጅሽን ከፍ አርጉ። እግዚአብሔር ይደርሳል ብሎ አለ። ሊቢያ ውስጥ ነው የደረሰልሽ? አዎ ሊቢያ ሆኜ ነው እና ከዛ በኋላ ማጻይ ላይ ጀመርኩ፣ ከተፈወስኩ በኋላ ማለት ነው። እና ከዛ ማይጸነ ማታመም ጀመርኩ እና እግዚአብሔር ያልኩኝ በቃ በሊቢያ ላይ እዛ ሆኜ ማለት ነው። እና ከዛ በኋላ አንድ አመት ጮጋራ ከተፈወስኩ በኋላ አንድ አመት ደግሜ ስራ ሰርቼ ጨርሼ የመጣው ማለት ነው። እና ማይጸናዊ ማታመም ጀመርኩት። ከዛ በኋላ እግዚአብሔር ወ ያልኩ በቃ ይሄን ጮጋራ ኃይለኛ ጮጋራ ነው። በቃ ምግብ አልበላም። ውሃ ውሃው እንኳን ቢጠጣ ይወጣል እንጂ በክልኮዝ ነው ሁለት አመት ትሁለት ዓመት እዛ ሀገር በክሎኮስ ነው የቆየው የቆየው ማለትግበምግብ አለበላ እና የሚተፈው ደም ነው። በ የሚተፈውታስመልው እና ከዛ በኋላ ይሄ ሁሉ ያደረገ እግዚአብሔር በ ወደ ሀገር ማግባት አለብኝ። እንደዚህ አይነት በረከት እያለ ሰው አገር ለመንከራተታለሁ ህን የፈወሴ አምላክ እግዚአብሔር ትዳር ሰቶች ደግሞ ልጅ ያሳቅፈኛል እግዚአብሔር ብዬ በቃ እዛ ዕለት እግዚአብሔር ለማርኩ የመስፍን አምላክ ይሄን ካደረግ በቃ ሲለት ሁሉ ገብቻለሁ። በቃ ይሄን ካደረግ ሲላት ይዤ ልጄን ይዤ እቆማለሁ። በቃ ባንተ መደርክ አልኩኝ። 2015 ነው የገባው ጳጉሜ ወር ላይ ነው የገባሁት። ልክ እንደገባው ሰባተኛ ዙር መጥቻለሁ እዚህ ሐዋሳ መካንን መስበር አ እሺ እዛ መጥቻለሁ የማይ ፀን እንትን ከዝ ነበረ ወረቀቱ ሁሉ አምጥቼ እዛው ቀብሬ ነው የመጣው። ስመለስ ሐዋሳ እና ቲሸርቱ ወስጃለሁ። ማውለጃ ጊዜ ይደርሷል። ወረቀቱ ደረሰ። እሱንም ሂጅ የመጣው ሦስት ሂጅ የመጣው እና በቃ ከዛ በኋላ በእግዚአብሔር ማመን ጀመርኩ በቃ እግዚአብሔር ይህን ያደርጋል የማስፈን አምላክ ይደርሳል፣ በቃ ብዬ ተሳው። ያኔ አላገበው ተጸለልኝ። ያኔ ለጉባኤው ሙሉ ነው ተጸለልኝ። ከዛ በኋላ ስትመጭ አላገባሽ አላገበው እና በማላውቀው መንገድ እግዚአብሔር በረከት ያለው ትዳር ሰጠኝ። 2016 አገበው። አሁን እግዚአብሔር ልጅ ሰጥቶ አቅፌ በፊት ቆሜያለሁ። ለጌታ ለኢየሱስ ምን ትያለሽ? እሺ ሞለድ ለማይችሉ ሰዎች በአረብ ሀገር ላ እኔም ለው እግዚአብሔር ይሰራል። ዋናው በታማኝነት መቀበል ነው የሚወጣው ቃል በታማኝነት መቀበል ነው። ስንጸልኝ እናውቃለን እንዴት እንደምንሆን ግን ሲደርስ ጊዜ እንደርሳለን ሁሉ ነገር ማለት ነው። እና እግዚአብሔር አመስግኑ፣ መስክሩ፣ ያደረገው ነገር መስክሩ። መመስከር አለባችሁ። ያኔ 2015 ቃል ገባው። ለእግዚአብሔር ቃል ስገባ ጌታ ሆይ እኔ በአንተ ፊት ዘርዘር አለው። የኔ ዘርን ዝራ ብዬ ነው የተመለስኩ። በየወሩ እያስገባው ነበር። ጌታ ሆይ እኔ ስራ ስራ እያልኩ ነው ባንክ ማስገባው ብሩ ማለት ነው። እና ካረገዝኩ በኋላ ደግሞ እዚህ አንድ ሴትዮዋ ስትመሰክር ነበረ። ጌታ ሆይ ይህን ካደረግክ በየወሩ ብር ያስገባሉ። አንዳንድ ሺ ብር መስዋዕት አደርጋለሁ ብላ ነበረችና እሷ መሰክር ሰምቼ እኔን አደረግኩት እያለ ምንም ነገር መኖር እችላለሁ Yeah. ተሰ አራዴት በሉሲ እንዴት ኖራልየአምራ ልጃ እጃችሁ ከፍ አርጉሲ፣ ቀኝ እጃችሁን በዚህ ቲቪ እዚህ ቤት ያላችሁ በነቀፋውስ በጭንቀቱስ በጭጋጉስ በመካንነት ሀዘን ውስጥ ያላችሁ እግዚአብሔር መካንነትንና ጭንገፏን እንዲሰብር ቀብቶኛል። አንድ ጸሎት ጸል ይላችኋል መካንነት ጭንገፋ፣ ቤታችሁ ለቆዩጣ። ይህን ስክሪን በሳውዝ አፍሪካ፣ በአረብ ኤምሬት፣ በኳታር በሊቪያ፣ በአሜሪካ፣ በካናዳ፣ በአውስትራሊያ በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን ርቀት የማይገድቦ አልፋና ኦሜጋ በአንድ ጊዜ በሁሉ ስፍራ የሚገኝ አምላክ እግዚአብሔር እንዲህ ይላቸዋል። እግዚአብሔር እንደ ተናገረ ሳራን አሰባት፣ አደረገላት ተብሎ እንደ ተጻፈ በቤታችሁ ውስጥ ይስሐቅ እንዲስቅ ቃል አውጥቻለሁ። ጭንገፋ ለቋችሁ ይውጣ። ባዶነት ለቋችሁ ይውጣ። ይቺ ብላቴና በእግዚአብሔር ቤት ትተከል። ማን አልሻ? ስሟ ሶፎኒያስ። ወንድ ነው፣ ወንድ ነው ሶፎኒያስ። እጃችሁን ከፍ አርጉ። በጌታ ቤት ይደግ ዘሩ የጠላት እንደ ጂውረስ ሶፎንያስ ነቢይ የሆነ ተቀባ።